በውሃ ውስጥ ቢሆን አሳልፈሃለሁ አለኝ። በእሳት ውስጥ ቢሆን አሳልፈሃለሁ አለኝ። በየትኛውም በማይመች ሁኔታ ውስጥ በታምራት አሳልፈሃለሁ አለኝ። አሜን። ስራው ተመቷል፣ ጤናው ተመተዋል፣ ሰላሙ ተመተዋል፣ ደስታው ተመቷል። እግዚአብሔር ይኸውልህ ያዞርከውን ፊት ወደ እኔ ከመለስ ከመለስካል በወራቶች አይደለም የምነግርህት ትንቢት፣ በሳምንታት አይደለም በቀናት ነገሮችን እቀይራለሁ አለኝ እግዚአብሔር። እግዚአብሔር ከነገዋ አቀድ ጀምሮ ባርካሃለሁ አለኝ። አሜን። ወንጌል የሚል ስም አየሁ ልጄ ናት። ባርኮት የሚል ስም አየሁ ልጄ ናት። ምህረት የሚል ስም አየሁ ልጄ ናት። ቃል ኪዳን የሚል ስም አየሁ ለዚህ ቤት መዳን ሆነ። ሳረ ግዛው ማን ነው? አባቴ ነው። ሰይፉ ማን ነው? መካኒክ ሰው ማን ነው? ሰሚራ የምትባል ሴት ታውቃለች? ሻሚያ ማለች። በጌታ በኢየሱስ ስም ከዚህ ቀን ጀምሮ ሰው ሁሉ የሚሰማሽ። በጌታ በኢየሱስ ስም ዲቦራ ብዬሻለሁ። እግዚአብሔር ነውጦችሽን ሁሉ ለለውጥ አደርገዋለሁ አለኝ። አሜን። ሽባት ሆኜ አርፍበታለሁ ያልሽው ህይወት መከራ ሆኖብሻል። የሰራዊት ጌታ እግዚአብሔር ቤትሽን የረፍት አደርገዋለሁ አለኝ። አሜን። አልማዝ ማነች? ህይወትሽ እንደ አልማዝ ያበራል አለኝ ጌታ። እስኪ እዛ ስፒከሩ ስር ያለው ሰውዬ ቁም። እስኪ አንተ እንኳን ደህና መጣ። አሜን። ሳይወድ በግዱ ነገረ ሰላም ይሆናል። አሜን። ምን አልከኝ? አሜን። አይሰማም። አሜን። አይሰማም አሜን። የመጨረሻ አሜን። አሁን እማወራችሁ ነገር አሁን የምነግራችሁ ነገር ይሄ ሰው በእኔ ጫማ ቆሞ ቢያይ እኔ ያየሁትን ቢያይ የምትሉ ሰዎች ካላችሁ ለእናንተ ነው። ይህን ሰው አሁን መንፈስ ቅዱስ ፒክ ያደረገልኝ ብዙ በብዙ ሁኔታ ውስጥ የምታልፉ ሰዎች ልትኖሩ ትችላላችሁ። አሁን አሁን አሁን ግን እኔን እያወራኛለሁ የእግዚአብሔር መንፈስ ይሄ ሰው ካለበት ሁኔታ የሚበልጥ ሁኔታ ውስጥ ያለ ሰው የለም። ትክክል ነው። የማወራው ነገር የመጨረሻ ቀን ነው። የመጨረሻ ቀን ነው። አጨብጭቡ ለጌታ ይኸውልህ፣ እግዚአብሔር እንዲህ ይላል በውሃ ውስጥ ቢሆን አሳልፍሀለሁ አለኝ። በእሳት ውስጥ ቢሆን አሳልፍሀለሁ አለኝ። በየተኛው በማይመች ሁኔታ ውስጥ በታምራት አሳልፍሀለሁ አለኝ። ሰባት ቤተሰብ ያለው ሰው ታውቃለህ፣ እግዚአብሔርን ትወደዋለህ፣ በጣም ትወደዋለህ፣ በጣም እግዚአብሔርን በጣም ትፈልገዋለህ፣ በጣም በጣም ትፈልገዋለህ በዛው ልክ ደግሞ ጠላት በጣም አንተንና ነገርህን ይዟል። ምንም ነገር የለም። ይኸው በደንብ ስሙኝ፣ ስራው ተመትተዋል፣ ጤናው ተመትተዋል፣ ሰላሙ ተመትተዋል፣ ደስታው ተመትተዋል። እኔ ደግሞ እንደ እግዚአብሔር ነቢይ አይኑ እንደተከፈተለት ሰው ልቡን በእግዚአብሔር እንደተደገፈ ሰው ወደ አንተ ቤት በጌታ መንፈስ ገብቼ ሳይ ዛሬ ምንም አይነት ሁኔታ ውስጥ ልትሆን ትችላለህ፣ ነገር ግን ምድር የሚያሳርፉ ልጆች አንተ ቤት አሉ። አሜን፣ አሜን ምድር የሚያሳርፉ ልጆች እውነት ነው፣ እውነት ነው። በደንብ ስማኝ እሺ። ሁሉም ጫፍ ነው ያለው ግን በቃ ሁሉም ጫፍ ነው ያለው። እኔ አሁን ወደ መሃል አስገባሁታ። አሜን። በዛ ጫፍ ደረሰ ባልከው ጉዳይ ኢየሱስን ጠራሁታ። አሜን። አንተ በዘመን ለብዙ ሰዎች አንድ ሁለት ብለ ቆጥረህ ገንዘብ ሰታቃለአንተ ለብዙዎች አንተ በዘመን ብዙ ሰው ቀጥረ ከስር ነበረ ነበር ብዙ ሰው ቋሚ አስር ሰራተኛ ነበር። ኦኬ አንተ በዘመን ሰው ሲቸገር ማየት አትፈልግም ነበር። አሁን አንተ ትቸገራለህ። መቸገር አይደለም የሚገርመኝ፣ ትላንት ብዙ ሰው ቀጥረህ የነበርክ ሰውዬ ዛሬ አንተን የሚቀጥር ሰው እንኳን ጠፍቶ የለም። ቁጭ ብዬ ያለው ስድስት ወር አልፎኛል። እግዚአብሔር የውል ፊትን ያዞርከውን ፊት ወደ እኔ ከመለስክ አለ በወራቶች አይደለም የምነግር ትንቢት፣ በሳምንታት አይደለም በቀናት ነገሮችን እቀይራለሁ አለኝ እግዚአብሔር። በደንብ ስሙኝ። የመለስከውን ፊትን ወደ እኔ ካዞርክ ወደ እኔ ከመለስክ፣ እግዚአብሔር ከነገዋ ቀድ ጀምሮ ባርከሃለሁ አለኝ። አስገርመሃለሁ አለኝ። ሰዎችን አትፈልጋቸውም፣ ይፈልጉሃል። ፀሐይ የምትባል ሴት ታውቃለህ? የባለቤቴ እህት ናት። አሰገደች ማነችት? ባለቤቴ ናት። ሰብሬዋል። አሜን በኢየሱስ ክርስቶስ ስምና ስልጣን ያንተን ቤት አጽድቸዋለሁ። አንተ ከዚህ ሳትወጣ ቤትህ ሳትደርስ መላእክቶች ይግቡ፣ ጓዳህን ያጽዱት፣ ቤትህን ያጽዱት፣ ነገርህን ያጽዱት። መለቀቅ ይሆንልህ፣ መፈታት ይሆንልህ፣ መባረክ ይሆንልህ። የእጆችን ስራ ባረኳቸው። የመጀመሪያው ልጆች ዴስቲኒ ላይ የተቀመጠውን አውሬ መተዋለሁ። ሁለተኛ፣ አንተ ላይ የተቀመጠውን መተዋለሁ። ሶስተኛ፣ ባለቤት ላይ የተቀመጠውን መተዋለሁ። አሜን። አራተኛ የባለቤት ትእህት ላይ ተቀመጠውን እመተዋለሁ። ቀኞች ከፍ ይበሉ እስቲ በጌታ በኢየሱስ ስም በሎ። አንተ ጨለማ፣ ክፉ መንፈስ፣ በጌታ በኢየሱስ ስም ከወንድሜ ቤት፣ ከወንድሜ ቤተሰብ ውጣ በኢየሱስ ስም። ድገሙና በሉ የመጨረሻ በሎ። ተባረረ ዛሬ ተባረረ ዛሬ ተባረረ ዛሬ ልጅናት ልጄ ናት፣ ወንጌል የሚል ስም አየሁ። ልጄ ናት፣ ባርኮት የሚል ስም አየሁ። ልጄ ናት፣ ምህረት የሚል ስም አየሁ። ልጄ ናት፣ ቃል ኪዳን የሚል ስም አየሁ። ልጄ ናት፣ ለዚህ ቤት መዳን ሆነ። ሳረ ግዛው ማን ነው? አባቴ ነው። ሰይፉ ማን ነው? እኔ ነኝ። መካኒክ ሰው ማን ነው? እኔ ነኝ። ጩና አሜን፣ እግዚአብሔር ያሳርፈሃል። አሜን እግዚአብሔር እንደዚህ ያለኝ እዚህ ስም ላይ ሳይፉ በሚለው ስም ላይ የተሰራውን የደብተራ ስራ አፍርሻለሁ። የጨለማ ስራ መትቻለሁ። ከዚህ ቀን ጀምሮ አትፈልጋቸውም፣ ይፈልጉሃል። አትከተላቸውም፣ ይከተልኋል። ደጆች ሁሉ ተከፈቱ። አንተ ግን ወደ እግዚአብሔር፣ አንተ ግን ወደ አምልኮ፣ አንተ ግን ወደ ጸሎቱ። ተፈጸመ። ቁጭ ሰሚራ የምትባል ስሜን ካልነገረኝ ይሄ ነብይ ብዙ አገልግሎኛል፣ በሱ እጅ ነፃ ወጥቻለሁ፣ ጌታን ተቀብያለሁ ምናምን፣ ስሜን ካልነገረኝ ሻሚያ ማለች። ከመጣይ ጥቂት ሳምንታቶቻ ግን ጌታ ብዙ ታምራት አደረገላት፣ ብዙ ምስክርነት ሰማ። ያ ሁሉ ነገር ነው አስገርሟት፣ ወደ ጌታ መጣ፣ ጥልቅ ግብት ብላ፣ ይቀራቸው ግን ይሄ ሁሉ እየሆነ ስሟን ለምን እንደፈለገችው አላውቅም። ስቆም ይሄ ነብይ ስሜን ካልነገረኝ እውነት እውነት፣ እስቲ እንደው እውነት፣ ኢትስ ትሩዝ ያ ቆይ እኔ እምልሽ ከስምሽ ጋር ምንድን ያለች ችግር አንቺ ምሽም ክንታይ ሽግር አለ ጥርጣም ድወድ ፈቶሲ አቦይ ስለደወረሰኒ በአሽም ስለፅዋዕ ንክሉ ጊዜ ምሳይ ስለደየለ በቃ ክሉ ጊዜ ሻ ስም እምወደው አባቴ የሰጠኝ ስም ነው። አባቴ ደግሞ በህይወት ስለሌለ ስሜን እወደዋለሁ። አባቷ የሰጣት ስም ስለሆነ ስሙን ትወደዋለች። ግን በቃ ይሄ ስም አንቺ አይጠቅምሽም። አሁን ይሄ ስም አይጠቅምሽም ከዚህ በኋላ ዛሬ እኔ ስም አወጣልሻለሁ። አሜን። እን ጂሰስ ኔም። አሜን። ለመሰለሽ ከዚህ ስም ጀርባ፣ ከዚህ ስም ጓሮ በጫት የሚሰራ፣ በጨለ የሚሰራ የጠላት አሰራር አለ። በኢየሱስ ስም የክፉ አምልኮ አለ። ሰዎች የእናንተን ፒክቸር ፎቶዎቻችሁን ይዘው ሟርተኛ ቤት የሚሄዱበት ምክንያት ምንድን ነው? ሰዎች የናንተን ስም ይዘው ሟርተኛ ቤት የሚሄዱበት ምክንያት ምንድን ነው? አያቸው የጨለማው ዓለም ከስምና ከፒክቸራችሁ ጋር ኮኔክሽን አለው እና እናንተን ኮንታክት ማድረግ የሚችሉት በዛ መንገድ ነው። የመጀመሪያው የነሱ መጠቀሚያ ስም ነው። ይህን ስም ዛሬ ቀየርኩልሽ። አሜን። እሷ በጣም እየፈለገችው ነው አለ አይደለ? ጌታ ጌታ ደግሞ እስከ ዛሬ አልተናገራትም። አሁን ግን ሊቀይርላት ተናገራት። አሜን፣ አሜን። በጌታ በኢየሱስ ስም ከዚህ ቀን ጀምሮ ሰው ሁሉ የሚሰማሽ አሜን ትውልድ ሁሉ የሚሰማሽ፣ ታላላቆች የሚሰሙሽ፣ ታናናሾች የሚሰሙሽ፣ የተቀባ የሚሰማሽ፣ ያልተቀባ የሚሰማሽ፣ ነገስታቶች የሚሰሙሽ፣ ሀያላኖች የሚሰሙሽ። በጌታ በኢየሱስም ዲቦራ ብዬሻለሁ። ምንድን ነው ያስጨውሽ እንደዚህ ያሳበደሽ? ሌሊት ድምጿ ሰማሁኔና ድምጿ ሰምቼ ምንነሽ ነው መስማን ብለሽ ምናምን ስላት እየዘመርኩ ነበር በውስጤና፣ አለች ጉሮሬ የታነቀ አነቀኝ አለች። ከዛ አይችልም በይ ምቹ ብቻ ዝም ብለሽ ዘመሪ ምናምን ብያ ተኛው። አሁን ግን ስትነግረኝ የነበረ እኔ እኮ በውጭ መስለኝ ነው እንጂ ዲቦራ የሚል የወንድ ሰው ድምፅ ሰምቼ ስል ነው ጉሮሬ የታነቀው እየዘመርኩ፣ አለች እና ለዛ ነው የወደቅኩት አለች። እንዴት ነሽ ማየ? እግዚአብሔር ይመስገን የመጨረሻ በመቼም እግዚአብሔር እግዚአብሔር ስለሆነ እንጂ ተመስገን የምትይበት ሁኔታ ውስጥ አይደለሽም። እግዚአብሔር ነውጦችሽን ሁሉ ለለውጥ አደረገዋለሁ አለኝ። እስቲ አንድ ሰው ጮሆ አሜን ይበል። እስቲ ደግመህ አሜን በለኝ። የመጀመሪያው ሽባቶኝ እግዚአብሔር ከዚች ማይክሮ ሰከንድ ጀምሮ አንቺን እና ቤትሽን ፈውሶታል። አብነት የሚባል ስም ታውቂያለሽ? አብነት ታውቂያለሽ? እሺ እዚ ቤቴ ተፈወሰ በይ፣ ቤቴ ተፈወሰ። ቤተሰቤ ተፈወሰ በይ፣ ቤተሰቤ ተፈወሰ። ሳምራዊት የምትባል ሴትስ አውቃለሁ። ቢሾፍቱ አካባቢ ምን ታውቂያለሽ አንቺ? እግዚአብሔር እንደዚህ እልሻለሁ፣ አልተውሽም፣ አልጥልሽም። ከዚህ ሰዓት ጀምሮ የአንችን ነገር ወደቀ፣ ጠፋ፣ የለም፣ ተበላሸ ያልሽውን እግዚአብሔር እንደገና እሰራው አለው። ማውራው ነገር ልክ ነው አደለ? የሆነ ሰው መከራ እያለፈ ነው። እያለፍሽ ነው አንቺ ሴት። ይኸው እግዚአብሔር እምባሽን አበስኩት አለኝ። ጨለማሽን በብርሃን ቀየርኩት አለኝ። አታብጅም በላት አለኝ። አላውቀም ሊያሳብድሽ ነው ቤትሽ ላይ ያለው ጉዳይ ጓዳሽ ላይ የተቀመጠው ሰው የማያየው እግዚአብሔር የማያው የሚመስለውን እግዚአብሔር ለባሪያው አሳየኝ። ጣልቃ ገባሁ አለኝ እግዚአብሔር። ጠዋት ለቅሶ አለኝ የዚህ ሴት ጉዳይ ማታ ለቅሶ፣ ጠዋት ለቅሶ፣ ቀን ለቅሶ፣ ስትወጣ ለቅሶ፣ ስትገባ ለቅሶ፣ የሚረዳት ማንም ምንም የላትም አለኝ። የሰማይ አምላክ እግዚአብሔር ግን እኔ ሰማሁሽ አለኝ። አሜን። እስኪ አንድ ሰው ይጭሁና እግዚአብሔር ሆይ በሉ እስቲ እግዚአብሔር ዛሬ ዛሬ የኔንና የቤቴን ጉዳይ ስላየኸው አመሰግንሃለሁ አየኸው አመሰግንሃለሁ አርፍበታለሁ ያልሽው ህይወት መከራ ሆኖብሻል ልክ ነው የማወራው የሰራዊት ጌታ እግዚአብሔር ቤትሽን ይረፍ ታረጋለሁ አለ አልማዝ ማነች ነች ህይወትሽ እንደ አልማዝ ያበራል አለ ጌታ አንሷት ሰበረ ጨለማው።